ይህ የመስቀል አጥር ጸሎት በበረሃ በገዳም ያሉ ቅዱሳን የሚጸልዩት ነገረ መስቀሉን የሚያስቡበት፣ ጠላቶቻቸውን አጋንንትን እንዳያሸንፋቸው የሚከላከሉበት ነው። ሌባ አውሬና የመሳሰሉት ወደ ቤታቸው እንዳይገቡ የመከላከያ አጥር እንደምናጥር ሁሉ የሰውን ሕይወት የሚሰርቅ ሰይጣን ዲያብሎስ ወደ ክርስቲያኖች እንዳይጠጋ አደጋ እንዳያደርስ ሕይወታችንን ንብረታችንን በመስቀሉ አጥር ውስጥ መከለል አስፈላጊ በመሆኑ ቅዱሳን በበረሃ የሚጸልዩት ይህ የመስቀል አጥር ጸሎት ክርስቲያኖችም እንዲጸልዩበት ከተለያዩ ፈተናና ችግር ራሳቸውን ቤተሰቦቻቸውን እንዲሁም ሀብት ንብረታቸውን እንዲጠብቁበት ከተለያዩ የጭንቀት ደዌና ህመም እንዲፈወሱበት ርኩሳ መናፍስትና አጋንንት እንዲያወጡበት የጠንቋዮች አስማትና መተት እንዲሽሩበት ታስቦ ከግዕዝ ወደ አማርኛ በመተርጎም ለጸሎው በሚመች መልኩ ቀርቧል። በስመ አብ በወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእሁድ የመስቀል አጥር ጸሎት አንድ አምላክ በሚሆን ባቦል ለእንፈስ ቅዱስ ስማሚ ከሴጣን ወጥመድ ለማምለጥና ካጋንንት ሁሉ ጸብ ለመዳን ሂናስ ማተ መልኮ ጸልያለው፣ እንዲህ እያልኩ ኤኩስ አስሌ ኤፓ ኢነከምካብ ኤቦካ ኪሮ ለካፍ

የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ ቦላጅናት በቅድስ ድንግል ማርያም ይቅርታና ምረት ጠያቂነት እኔ አገልጋይን ከመከራ ስጋ ከመከራ ነፍስ ይሰውረን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ቅድመ ዓለም የነበረ ዛሬ አለ። አልተሳደበም። መከራ ሲያጸኑበት አልተቀየመም። ለምናገረው የክርስቶስ ፍቅር አንክሮ ይገባል። መስቀል ተመሰገነ፣ ዓለምን ተጠራ። ዛሬ መስቀል ለወንድሞች አበራ። እግዚአብሔር የተመሰገነ ነው። ሰውም በትንሣይ ወንፃ ወጣ። የአምላካችን ቸርነት፣ ትዕትናና የዋነት ሰውም በመውደዱ የተቀበለውን እናገራለን ሰማይ እንደ ቀመር የሰቀለው እርሱ በእንጨት መስቀል ላይ ተሰቀለ። ሰማይም በከዋክብታት የሸፈነ እርሱ የሾህ አክሊልን ተቀናጀ። የሰማይ ሰራዊት በፍርሃት ሆነው የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታንና ሕያዋንን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉም መከልከል ሲችል አልከለከለም። የጠፋውን ዓለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳውን ክርስቶስን እንሰብካለን። ለአሕዛብ መድኃኒት ሆነ። ከመስቀሉ ወርዶ በሲኦል ውስጥ የታሰሩትን ፈታ። ከኀጢአት ቀንበራውቶ ነጻነትን ሰበከልን። በስጋ ወደ ራሱ አቀረበን። ከዓለም በፊት ያለ የነበረ የሚመጣ እርሱ የታመመ የሞተ የተቀበረ የሞተ ጻዕሩን የፈታ ከሙታን ተለይቶ የተነሳ ያው እርሱ ነው። የታመሞን የሞተው ስጋ ብቻ አይደለም በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ሰው ሆኖ ነው እንጂ ያው እርሱ ከሙታን ተለይቶ የተነሳ ከጥንት ጀምሮ እናውቃለን። እርሱም ባህሪውን ያውቃል። ኢየሱስ ክርስቶስ አንተ እርዳኝ። እኔ በምሰብክበት ሰው ሆነ በመምጣት በልደትና በግዝረት በጥምቀትና በመታየት በመከራና በመስቀል በማዳን ችንካርና ሞትን ተማጽኛለው በትንሣኤና በርገት በየማነ አብ በመቀመጥ በዳግም ምጽአት በቅዱስ ሥጋ በቅዱስ ደም ነፍስና ሥጋዬን ወደ አንተ አማጽናለሁ። ለዘላለም አሜን። የተሸለሙ የነገሥታት የመኳንንት ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይታወካል። ሥራይ የሚያደርጉ ሁሉ የተቃጠሉ ይሁኑ። በእኔ በነፍሴና በሥጋዬ ላይ ክፉ የሚያደርጉትን ሁሉ አፋቸው ዲዳ ይሁን። አንደበታቸው ይዘጋ። በእኔ ላይ የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸው ለራሳቸው ሐዘንና ለቅሶ ይሁንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸው ይታሰር፣ ኃይላቸው ይድከም፣ እጅ እግራቸው ይሰበር፣ ዓይናቸው ይታወር። እነሱ እንዳይችሉኝ ግርማ ሞገስ ስጠኝ። መድሃን ያለም በተሰቀለበት በዚህ መስቀል ድል እናድርጋቸው። ሞገስን ስጠኝ። ዓለምን ባዳነ አይሁድ ከቀበሩት ቦታ እሌኔ ባገኘችው በመስቀል ከሁሉም ጠላቶቻችን እንድናለን። መድሃን ያለም በተሰቀለበት በዚህ ክቡር መስቀል እታመናለሁ፣ ወደ እርሱ ምጠጋለው። በዚህ ዕፀ መስቀል ተስፋ አድርጋለሁ፣ በዚህ ዕፀ መስቀል እማጸናለሁ። የፀ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣኸው እኔንም ባሪያን ከጠላቶቼ እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣኸው በግብፅ አገርም ከፍ ከፍ እንዳደረግከው እንደዚሁ እኔ ከክፉ ስተቶቼ በክፉ ጦርና በመንገድ በሚሆን ጠብ ከሚወረወር ቀስት አድነኝ አውጣኝ። በመስቀል አጥር ጠረኝ፣ በማዳ ነጋሻ ክልለኝ። በጠላቴና በጠላቶቼ ላይ ከፍ ከፍ አድርገኝ። በስፉ በአብ በፋእሙ ወልድ በመስቄኹ በመንፈስ ቅዱስ ነፍስና ስጌን አድነኝ አድስልኝ። በቅዱስ መንፈስ ከሰው ልጅ መከራ አድነኝ እኔ ባሪያህን በዚህ የመስቀል አጥር ንግስት ሌኔ ሙታንን አስነስታለች። እሱ መስቀል መድኃኒታችን ነው። በዚህ መስቀል ችግረኛ ከፍ ከፍ አለ፣ ረሃብተኛ ተደሰተ፣ እውራም ብርሃንን አዩ፣ ለምጻሞች ነጹ፣ ደንቆሮች ሰሙ፣ አንካሶች ረቱ። በዚህ የመስቀል አጥር ጠላቴንና ጠላቶቼን ከግሬ በታች ሆነው ይገዙ። አንድ አምላክ በሚሆን በአቦል መንፈስ ቅዱስም በኢየሱስ ክርስቶስ ሳዶር አላዶር ዳናት አዴራ ሮዳስ የተባሉ በእጆችና በእግሮች ቅኗ ስሞች በሲቃና በጤቃ ስም ከጦር ከሚወረወር ቀስት ከድንጋይ ውግረት ከሚያስደነግጡ እየሄዱ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉሮሮ ከሚያነቁ ሁሉ አድነኝ። በምናቃቸው በማናቃቸው መልክ የሚመሰሉ በሌሊትና በቀን የሚሄዱ አይነታቸው ብዙ ከሆኑ አጋንንታት በዚህ መስቀል አጥር ከልለኝ፣ ለነፍሴና ለስጌ መሰወሪያ ሁነኝ። ሃሌሉ ያለ አብ ሃሌሉ ያለ ወልድ ሃሌሉ ያለ መንፈስ ቅዱስ። በመስቀሉ ኃይል ሃይማኖት ይቀናል፣ በመስቀሉ ኃይል ባሕር ጸጥ ይላል፣ በመስቀሉ ፍጥረት ሁሉ ይታደሳል። ሃሌሉያ ማኑኤል ኢየሱስ ክርስቶስ በእነዚህ ስሞችና በዚህ ቅዱስ መስቀል የኔን የባሕርያን ነፍስና ሥጋ ቀድስልኝ ለዘላለሙ አሜን። በአቦ መንፈስ ቅዱስ ስም ከአብና ከመንፈስ ቅዱስ ጋር አንድ በሜውን በአብ ደም የተቀባ መስቀል በመገኘቱ ቤተ ክርስቲያን እልላለች። መስቀል ሆዬ ብዬ አመሰግናለሁ። መስቀል ሆዬ ብዬ እገዛልሃለሁ አመጣጡ የከበረ አሟሟቱ ድንቅ የሆነ ሰማያዊ ሙሽራ አዶናይ አማኑኤል ማሲያስ አጓለ አንበሳው ከሙታን ተለይቶ ተነሳ። የምሕረት ስሙ ይመስገን ዘንድ ቅዱስ ስምን የሚጠሉ ሁሉ ይፈሩ ይጎሳቆሉ። እንደዚሁም ጠላቶቼ በስም እስራታቸው አጊዮስ አሁጊዮስ ማንጦስ ጌርዮስ ኢየሱስ ክርስቶስ ፓንዋ ማንጦስ ጢሮስስ ኦሮስ ሳሮስ አውዬሴ፣ አቤኖስ በእነዚህ ስሞች የእኔ የባህርያን ነፍስና ስጌን ጠብቅ ለዘለዓለሙ አሚን። ኢየሱስ ክርስቶስ እርዳኝ አድነኝ። ኢየሱስ ክርስቶስ ይቅር በለኝ በመስቀል ጠብቀኝ። ኢየሱስ ክርስቶስ የዕለት ምግቤን ስጠኝ። በመስቀል ጋሻ ጋርደኝ። በኪሩቤል ላይ የምትቀመጥ ኢየሱስ ክርስቶስ መስቀል መሪ ሁነኝ። በሰማይ የምትኖር ኢየሱስ ክርስቶስ መስቀል ይከተለኝ። በመላእክት የምትመሰገን ኢየሱስ ክርስቶስ መስቀል ይደግፈኝ። የቅድስና መስገብ ኢየሱስ ክርስቶስ በመስቀል ንጹህ አድርገኝ። የበረከት መስገብ ኢየሱስ ክርስቶስ

ከፊት ቆሞ የሚያመሰግኑ መጋረጃ እሳት ሆነ መዳን ያለ መላእክት በሰማይ እንደሚያመሰግኑ እኛም በስጋው በደሙ መለወጥ እናመሰግንሃለን። መላእክት ከፊት እንዲቆሙ እኛም የቅድስና አዳራሽ እናይ ዘንድ እናመሰግንሃለን። አንተም በማመን ጸንተን ለዘላለም እኖራለን። አንተም በማመን ጸንተን ለዘላለም እንኖራለን። በእውነት ይሁን ይደረገልን አሜን። አባታችን ሆይ በል። አባታችን ሆይ በሰማያት የምትኑ ስሜ ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ የበደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንላ ቤት ወደ ፈተና ታግባን በክፉሉ አድነን እንጂ መንግሥት ያንተናትና ኃይል፣ ክብር፣ ምስጋና ለዘለ ዓለም ዋኑ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅድስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በስጋሽም በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችን ምድላችን ሁሉ ይቅርልን ዘንድ ኃጢአታችን ያስተሰርይልን ዘንድ ለምኝልን፤ ዛሬም ዘወትርም ለዘላለሙ አሜን።